ብቻ በቃ አንድ ቃሪያ በቃ ሹም ይሄ ነው። ጓደኛዬ እንድትቀጣይብኝ አልፈልግም። እኔ ነበር ውሃ ማሰጠሽ ማለት የሚያቃጥል ነገር ሲበላ ትኩስ ነገር ነው የሚጠጣው። ለዛ ነው የጠጣው እሱን ከሰጠሽኝ ቃጠሎ እየጨመረ እየጨመረ ሄዳል። ኦኬ ኒኮ ማዳን ማቃጠል ማርያምን ምን የተለየ ነገር አለሽ? እንዳልኩሽ አዲስ አመት ለእናቶች፣ ለወላጆች ከባድ ጊዜ ነው። በጣም ከባድ ጊዜ ነው። ከዛ አንጻር እንዴት ታያዋለሽ? ከብዙ ሰዎች የተሰዎች አንጻር ይሄና ነገር ነው። አዲስ አመት በተለይ መስከረም ወር ለቤተሰቦች ለወላጆች፣ ልጆች ያላቸው ወላጆች ከባዷ ወር ናት። ከአስራ ሁለቱ ወር የቱ ይከብዳቸዋል ብለሽ ብታያቸው መስከረም ወር ናት። መስከረም ወር የተለየ ልጆች ትምህርት ቤት አለ፣ ዩኒፎርም አለ፣ ደብተር አለ፣ ብዙ ወጪ አለ። ከዛ እንዳሽ መጣው ይላል፣ አይ መጣ ቃጠኝ ከባድ ወር ምትባለው ለወላጃችሁ ወርናት ብዙ ጊዜ እንደውም በእኛ በቲያትር በደንብ ቲያትር የሚታይበት ክረምት ላይ ነው። መስከረም ላይ እየተመታ ወር ይባላል፣ ይቀሰቅሳል። ምክንያቱ ደግሞ በቃ ትንሽም የተባለች ወጪ የለችም፣ ሁሉም ከባድ ነው መስከረም ወር ላይ ለወላጆች ይህ በደንብ ጠንክረም ሰርተው አመቱን ሙሉ አቅሉ ለመስከረም ብሎ ካላቀዱ እዛች ክረምት ላይና እዛች መስከረም ላይ ለሚያቅዱ ወላጆች ላይ ከባድ ነው። ቀድሞ ግን ፕላን ላደረገ ለዛሬ የተዘጋጀ ሰው ግን ብስ ብላ ታልፋለ። ጥቅምት ተደርስለታለች ማለት ነው እና መስከረሙ ለብዙ ወላጆች የምታስቸገሩት ትሆኑ ለልጆች ደግሞ ተስፋ ሰጥናት ተምረው አድገው ትልቅ ቦታ ደርሰው ወላጆቻቸውን የሚጠሩበት ሀገራቸውን የሚያስጠሩበት ጊዜ ናትና። ና ለወላጆች አስጨናቂ ጊዜ ብትሆንም ለልጆች ደግሞ ተስፋ ሰንቀው አራተኛ ክፍል የነበሩ አምስተኛ ብለው አምስተኛ ክፍላቸውን በአዲስ መልክ በአዲስ ጉልበት በአዲስ ኤነርጂ የሚገቡበት ከዛ ለሚቀጥሉ አመት ደግሞ እኮ ስድስተኛ ሆናለ ብሎ ደግሞ ተስፋ የሚያደርጉበት ሰኔ ሰላሳ ላይ ይደርሳሉ ማለት ነው። መስከረም ተብሎ ከአሁኑ ጊዜ እብስ ነው የሚሰኔ ሰላሳ ላይ ይደርሳል እና ለወላጆች የጭንቅ ጊዜ ሊሆነ፣ ለልጆች ደግሞ አዲስ ተስፋ፣ አዲስ ህይወት የሚያገኝበት ትልቅ ተስፋ የሚ አንጹበት ጊዜ ናት። ሰነፍ ተማሪም ከሆነ መስከረም ላይ አጥንቼ አባቴን አስደሰታለሁ ብሎ ወኒዎቸው ለወላጆቻቸው የሚያሳዩበት ናቸው ነች ናቺ። የመስከረሞ ለወላጆች የጭን፣ ለልጆች ደግሞ አዲስነት ነው። ሰኔ ሰላሳ ሰኔ ሰላሳ ደግሞ መስከረም ላይ እየሰመርሹ ሰኔ ሰላሳ ላይ ጥሩ ውጤት አመጣለሁ ብለሽ ለማየት ውጤት ሽል የምትጓጊበት ወላጆች የልጆቻቸው ውጤት ደማይ ትምህርት ቤት የሚሄዱበት፣ ዩኒቨርሲቲ ተማሪዎች እንኳን ደሳላቸው የሚባሉበት፣ ውጤታቸውን የሚያዩበት የውጤታቸውን ፍሬ ገበሬ ልክ ሰኔ ላይ ዘርቶ እንደሚያጭድ እነሱም መስከረም ላይ መዝራት የጀመሩትን ፍሬ አፍርቶ ችግኝ አውጥቶ ከዛ ፍሬ አፍርቶ የሚያጭኑበት አሁን ደርሷል ብሎ ችግኛቸው፣ ወይም የደረሰው ዘራቸው የሚያጭኑበት ዕለት ናት እና ሰኔ 30 ተማሪ በተስፋ መጠብቃት ለሰነፍ ተማሪ ደግሞ መርዶ የሚሰማባት፣ አመፀኛ ለሆነ ተማሪ ደግሞ ምናልባት ያናደደው ጓደኛው ወይም ባልንጀራው ለመደባደብ የሚፈልግ ደግሞ ቆይ ሰኔ ሰላሳ ይምጣና አሳይሃለሁ ብለው በዛቻ ራሳቸውን በቂም በቀል የሚያስቀምጡበትና ሚጥሚጣ ሁሉ ይዞ የሚመጡ ሰዎች እንዳሉ አውቃለሁ። ኤቲክስ የሌላቸው ልጆች የሚያደርጉ ሰኔ ሰላሳ ሲደርስ አሪፍ ውጤት ያመጡት ምናልባት አላስኮ ልጅ የሚያሉ አንሱ አሪፍ ውጤት አምጥቶ ብሎ ልክ ውጤቱን ተቀብሎ ሲሄድ አይኑ ላይ ሚጥሚጣ የሚደፉ ሌላ የተለያዩ ነገሮች የሚያደርጉ ጊዜዎች ያሉባቸው ናቸው። እና በቃ እቺ ዓለም ደስታም አለባት፣ ሀዘንም አለባት። ሰኔ ሰላሳ ደግሞ መልካም የሰራ ያጠና ጥሩ ውጤት የሚያገኝበት ደግሞ ሰነፍ ነው ደግሞ መጥፎ ውጤት የሚያገኝበት የምስራችና የማዶ ውጤት ያለበት ብዙ ጊዜ ሰኔ ሰላሳ ከትምህርትና ትምህርት ጋር ብቻ የተያዙ ናቸው። ከዛ ወላጅም ደግሞ ሁለት ወር እረፍ የሚልበት የትምህርት ቤት ወጪ የለበትም። ጠዋት ተነሳ ወይ ግን መዳረግ ግን አለበት እ መዳረቅ አለበት። ሰላም ማጣት አለበት። ቤት ውስጥ በአንድ እግር ነው የሚቆመው። ሁለቱ ኖር ሁለት ወር ክረምት እኔ ደሞ እንዴት እንደምዝናና ኦፍ ኮርስ እንደ እንደ ታዝናኛ ደሽ ሱማ እረፍት የለሽም፣ ፈጠጠብኝ በስማ የሚያሳብዱበት ጊዜ ነው ልጆች። ሁለቱ በፍቅር ነው የሚያሳብዱት፣ ሁሌ አግኝተው ስለማያውቁ ረጅም ወራት ሙሉ ነገራቸውን አንቺ ላይ የሚጥሉበትና አንቺ ደግሞ የምትጨነቅ ሪቨርስ ነው። ባይዘ ወይ ክረምት ማለት አንቺ ለመስከረም ብዙ ነገር የምትጨነቅበት የምታስቢበት፣ አንዳንድ ነገር በጣም ሴቭ ለማድረግ የምታስቢበት እነሱ ደግሞ ሙሉ ኤነርጃቸውን ሰጥተው ደግሞ ከአንቺ ጋር ጊዜ ማሳለፍ የሚፈልጉበትና የማይረዱሽ ወር ነው ክረምት ብዬ ነው። ልክ ነሽ ግን ይሄ ጠዋት ተነስ ተው ተው ተው ተነስ ብላ ትብላ ብላ ብላ ትውጣ ምናምን እርፍ ይላል ወላጅ። ከዛ ጠዋት ተነስ የሚባል የለም። ጠዋት እርፍ ከፍ ይላሉ። ይህ ብዙ እስከ ሰኞ ከመስከረም እስከ ሰኔ ሰላሳ ድረስ ወይ ለአስር ወር ያህል በትምህርት የታመቀ ጭንቅላታቸው ማሳረፍ የሚፈልጉበት ሰዓት ስለሆነ ማታ ማምሻት ሊኖር ይችላል። አንቺ መተኛት ትፈልግ ትችላለች፣ እነሱ ያመሻሉ። ጠዋት ተነስተው የሆነ ነገር እንዲያደርጉ ትፈልጋለች፣ እነሱ ይተኛሉ። የነሱ ጊዜ ትሆናለች ያቺ ሁለቷ ወር ማለት ነው። በእነዚህ መካከል ላይ ደግሞ የወላጅና የልጅ ቅርበታቸውን የሚያዩበት ከጧት እስከ ማታ አብረው የሚታዩበት የልጃቸውን ባህሪ ለውጥ የሚያዩበት ጠዋት ትምህርት ቤት ልጆቻችን እናደርሳለን። ከዛ በኋላ ለአስተማሪና ለጓደኞቻቸው ሰተናቸውን የምንመለሰው ምን አይነት ባህሪ እንዳላቸው ከመስከረም እስከ ሰኔ አናቅም። እቺ ሁለቷን ወር ግን ልጃችን ላይ ያለ የተፈጥሮ ለውጥ አለ ወይ፣ ባህሪያቸው ለውጥ አለ ወይ፣ አድገዋል ወይ አላደጉም፣ ወይ ምንድን ነው ለውጣቸው ብለሽ ከልጆች ጋር ቀርበሽ የምታይባቸውና የወላጅና የልጅ የቀረምት የምትቀራረቢባት ወራት ናት። ስለዚህ መዳረቁ ውስጥ የልጅሽን ባህሪ መጎርመስ ሊኖር ይችላል። ምን ተፈጥሯል ምናም ብለሽ የማታይባቸው ጊዜዎች ስለሆኑ ሁለቷ ወር እ በጣም የምትናፍቀኝና አቃለ ከባድ ናት። ምክንያቱም ለአስተማሪ ልጆችሽን አምነሽ ከሰጠሽ በኋላ የአስተማሪን ኃያልነት የአስተማሪን አባትና እናትነት የምታይበት ይህንን ልጄ ነው የቻለው፣ ይች ልጄን ነው የቻለች፣ እንደዚህ ነበር ያስቸገሩት ነው ወይስ እኔ እናታቸው ስለሆንኩ ነው ነው ወይስ እነሱም እዛ ሄደው አስቸግሯል ብለሽ የምታይባቸው ጊዜዎች ናቸው። እና በዚህ አጋጣሚ ለመምህራኖች እውነት ልዩ ክብር ነው ያለኝ። ልጆቻችንን ለእናንተ አምነን ስንሰጣችሁ እናትና አባት ሳትሆኑ ከእናትና ከአባትም በላይ ባህሪያቸውም ላይ ጭንቅላታቸውም ላይ ማንነታቸውም ላይ ትሰሩልን አላችሁ፣ እና ክብር ለመምህራኖች ይገባችኋል። ልጆችም የምትማሩበት በዚህ አጋጣሚ ዳይመንድ ትምህርት ቤት ሁላችሁንም መምህራኖች ከልብ ነው የማመሰግናችሁ ልጆቼ እንደ ልጆቻችሁ ተቆጣጥራችሁልን፣ ጸጉራችሁን ቁረጡ እንደዚህ አድርጋችኋል፣ ባህሪ ላይ እንደዚህ ለውጥ መቷል፣ ቲጂ ይሄን ተመልከች ስለምትሉኝ ዳይመንድ ትምህርት ቤቶች ከልብ ነው የማመሰግናቸው። በዚህ አጋጣሚ በጣም የልጆችን ትምህርት ቤት በጣም ነው የማመሰግነው። ቲጂዬ በሕይወትሽ ውስጥ አንቺ ቤትሽ ውስጥ ካለው ሕግ ውስጥ እንደ እናት ሕግ አልሻል። በጣም ሕግ አለሽ፣ ብዙ ሕግ አለሽ። እንደ እናት ባህላዊ ሕግ ማለ ዘመናዊ ሕግ አልሻል እንደው እንደገና ብትወለጅ ወይም እንደገና ብትፈጠሬ፣ አንዳንድ ህጎችን ልክ እንዳሁን እያወቅን እራሱ ህግ ብለን ስለጀመርነው በህግነት እንቀጥለዋለን። ምስ መሰረዝ የምትፈልጊው ህግ አለሽ? መሰረዝ ሳይሆን ስትሰርዡ ችግር ሊያመጣ ይችላል ብለሽ የምታስቢው ግን ቀጥ ያደረግሽበት ብትሰርዘው፣ አሁን ለምሳሌ መሰረዝ ሳይሆን እኔ አባቴ ጋር ቤተሰቦቼ ጋር በነበርኩበት ሰዓት ላይ የማልፈልገው ነገር ልጆቼ ላይ ማድረግ የማልፈልገው ብዬ መሰረዝ ማለት እንደሱ ነው ብዬ ነው የማስበው። እየሰረስኩት አለ መሰረስ ልጅ ስርዝ ስርዝ ሳይሆን ወደ ልጆች አላወርደውም፣ ወደ እነሱ አላወርደውም። አወርደዋለው ግን ሳወርደው በራሴ ሼፕ። ለምሳሌ መቅጣት፣ እኔ በጣም ነበር የምገረፈው፣ ጠዋትም ቀንም ማታም ጥፋት አጥፍቼ ሊሆን ይችላል። ልታጥፊ አላጠፋም ልጥፋ አጠፋለሁ አጥፍቻለሁ ባጥፍተሽ ል ሊሆን ይችላል ግን አንዳንዴ አይተሽ እንዳላየ ልፍ የምትያቸው ያስፈልጋል። ጠዋትም እንትን አላነሳሽም ብለሽ የምትመታሽ ከሆነ ከዛ በኋላ ምሳ ሰዓትም እሱን የሆነ ነገር ስታነሺ፣ ምሳ ሰዓትም ከደገም ከዛ በኋላ የሆነ ድንዝዝ የምታ አይመስልሽም ከዛስ ቀን ተመተሽ ጥፋት አጠፋሽ እንደ ልጅ፣ በቃ ልጅ ጥፋት ካላጠፋ ምኑን ልጅ ነው? ለምን ትልቅ አለ ነው? ያንን ጥፋት ሼፕ ማስያዝ ማደል ቀን፣ ተመተሽ ከተመታሽ በኋላ ማታ ደግሞ አባቴ ሲመጣ ያ ጥፋት ተነግሮት እሱ ደግሞ በሌላ ቅርጽ ስትመች ምንድነው የሚፈጠረው? ልጅ ላይ ከባድ ነው አደል? ስለዚህ እኔ ቀን ተገርፌበት ማታ አባቴም ሲመጣ እገረፍበት ነበረ። ስለዚህ አሁን ያንን ነገር ማድረግ አልፈልግም። ልጆቼ አይቼ እንዳላየው ማልፋችኋሉ፣ አስቆጥራችኋለሁ፣ አንድ ላችኋለሁ ለማሚ

አሁን የልስና አራ አዳምጥና እናት እናት ወይም ትልልቅ ሰው ሲያወራ ጣልቃ መግባት እንኳን ካለብህ፣ እጅህን አውጥተህ ስርዓት ባለው መልኩ ጠይቀን እንጂ ዝም ብለህ ጥር ገና መቻወራው ባህላዊ የምሬን እኮ ነው ማለት ነው። ዘመናዊ ቁጣት መጀመሪያ አዳምጠኝ፣ ከዛ ምን አድርግ መስለሽ? ይሄ አይቼ እንዳላየ ማልፋችኋል። ያ ነገር ይደገማል፣ እንትን ይላል፣ ይሰልሳል። አረ ከዛ በኋላ ሳወራቸው ባለፈውም እንደዚህ እንደዚህ አድርጋችሁ ነበር ምናምን ሲሉ ይደነግጣሉ። ለካ ይታናለች ይችላል። ከዚህ በኋላ ግን ይሄን ካደረጋችሁ ትቀጣላችሁ። ሶስት ያልፍያችኋል፣ አይቼ እንዳላየ ያልፍ። ያለው ይሄ ነገር እንዲደገም አልፈልግም ማልኳ እላችኋለሁ ማለት ነው። ያ ነገር ይደገማል አይደለም ለዛ ጥፋት ስንት መግረፍ እንዳለብኝ በጧፍ ነው የምገርፋቸው፣ በጧፍ ነው የምገርፋቸው። ይሄ ስልክ መቀማት ምናምን ይሄ ስልክም አሁን በቅርብ ስለሆነ የተቀላቀሉት በፕሮግራም ነው የሚሰጣቸው። ለምሳሌ ከሰኞ እስከ አርብ ስልክ አይነኩም። አርብ ከትምህርት ቤት ሲመጡ ነው ስልክ የሚነኩት። እስከ ቅዳሜን በደንብ መጠቀም ይችላሉ፣ ግን ጥናታቸውን ሳይነካባቸው እሁድ የሆነ ሰዓት ላይ ከከሰዓት በኋላ ጀምሮ ስልካቸው ይቀሙ ነበር። እንደዛ ነበር የሚያደርጉት። አሁን ግን እያደጉ ሲመጡ ያ ነገር አይሄድም፣ ምክንያቱም ከቴክኖሎጂ ጋር አብሮ መራመድ አለባቸው። ስለዚህ ትምህርቱም እንደገና የሚሰጣቸው እንደዚያ ስለሚባሉ ሞር አታችድ ናቸው ከስልካቸው ጋር ስለዚህ ለመዝናናት ሲጠቀሙ ነው ወደ ቅጣት እንኳን መምጣትም ካለባቸው ማለት ነው። ከዛ በኋላ ግን እኔ በጧፍ ነው የምገርፋቸው። ጧፉን ይሄ በቃ ዝም ብሎ አይደለም ይሄ አብሯቸው እንዳይመታ ጸበል ዲያብሎስ አብሮ እንዳይገርፍብኝ ይጋረፋል። በነገር ሻሬት አባቱ ስትማ ስ ስትመቺ አብሬ ይመታል። ያንቺ አጠራ ይወስናል። አንተ ሰይጣን እንደዚህ አድርግና አፈራባት ብልና ሰቱ ሰይጣን ብለሽ ጠርተሹ እንዴት አይመጣም? ስለዚህ ስትመቺ ስሙን መጥራት የለብሽም። በስመስላሴ መግብ መምታት አሁን ልጆችን ብጠይቂያችሁ አንድ ቀን በስላሴ ስም በስላ እግዚአብሔር እንደዚህ ያልኩን መታቸውና፣ አዎ አንድ ቀን ታወራን መኝታ ቤት ቁጭ ብለን፣ እስቲ ማ ስትናደ እንዴት እንዴት ታደርጋች? በስላሴ ይታየና፣ ቆይ ትጨርስ አጫረ ቀድም ሰጥቻለሁ። አዎ ትጨርስ እንዳትገባ፣ አሁንም ገና ሀት አላልቅ አይባልም። ይሄ ትልቅ ሰው ወሬ ነው። መጠየቅም ካለብ ማውራትም ካለብ ይሄ የኢትዮጵያ ስርዓት ነው። ሌላ ቦታ ላይ ሆን ይችላል ሀሳብ የአልነጠፈማ እኔ ወደ አንተ ሀሳብ ከመጠው ይጠፋብኛል፣ ግን ትጠይቀኛለህ። አንተ ደግሞ ጎበዝ ነው ጭንቅላት መጠየቅ የፈለከው ነገር አድርግና በኋላ ትጠይቀኛለህ። ስለዚህ በፀበል የተነከረ ጠዋት እመታቸዋለሁ። ስመታቸው እንዳልኩሽ ወደት ወስድሻለሁ። እኔ ቤት የነበርኩበት ሰዓት ላይ አባቴ ያገኘውን ነገር አንስቶ ነው ጩቭ የሚያደርገው የሆነ እንትን አሁን ድረስ አለ ጉማሬ ከበሬ እንትን የሚሰራ ጭራ የተሰራ እንደዚህ ሲሰነዝር አንድ ቀን ባገኘበት በት በቃ ጩቡ ነው የሚያደርገው። ውስጥ ገብቶ ካኔቴ ውስጥ ገብቶ እንዲ ሲነሳት የእውነቴን ነው ማወራሽ። አረሳት የሚያችን ቀን አረሳት። በጣም ነበር የሚገረፉ። ስለዚህ ከዛ ምን ጠልቻለሁ መገረፉ እንደገና ደግሞ ቦታ ለመምረጡ አይኔንስ ቢጠፋ አምላኬ የጠበቀኝን ብዙ ጊዜዎች አሉ። በጣም የእውነቴን ነው ማወራሽ ተወቅሻቸዋለ አለቅሰውም። ዘመኑ ነው፣ ልክ አልነበረም። በዛ ሰዓት የነበሩት ነገሮች ልክ ያልነበሩ ነገሮች አሉ። እኔ እግዚአብሔር በቸርነቱ ተርፌ እዚህ ሆኛለሁ፣ ግን መቅጣቱ ልክ ነው። እንኳን ቀጣኝ፣ ይሄው ዛሬ ምን ጎዳኝ? እንኳን ቀጣኝ። አቀጣጡ ግን ሼፕ መደረግ ነበረበት። ስለዚህ እኔ ጋር ስመጣ ሼፕ አደረኩት። ያገኘሁት ቦታ እንደዚህ ጭው አላደርግም፣ ሌላ ቦታ አልገርፍም። መቀመጫ መቀመጫቸው ጋር ብቻ አምገርፋቸው አሁን ድረስ ራሱ ናቴ አሁን ጎ ጎሩ 38 ዓመት ሆኗታል። አይደለም ናቴ አጥፈታል ምናምን ብዬ በር ዘግቼ ዱላ ይሰጠኛል። መቀመጫውን ብቻ ነው ራሱ። አዎ መኝታ ቤት እንገባለን። ድምጼን ሰው እንዲሰማ አልፈልግም። አዎ ስለዚህ ድምጼን ሰው ከሰማ አልወድም። ለምንድን ነው የጠላውት? እኔ ልጅ ሆኜ ስጋረፍ ስገረፍ እጮህ ነበር፣ እጮህ ነበር ሰው ይሰማ ነበር። ጀሞ ጀመራቸው ሁሉ የምንባል ይመስለኝ አይመጡም አይመጣም በቆለዲ ጠዋትም፣ ቀንም ማታ ምናምን ስለምትመጪ፣ ለምን ይመጣሉ? ሰው መገላገል የሚሰለችው አለ። ስለዚህ በቃ አይመጡም። ስለዚህ ድምፄን ሰው እንዲሰማብኝ አልፈልግም። ፈልገውን በቃ በጣም ነው የምንረበሸው። መኝታ ቤት እንገባለን። እንደውም ከሁሉ የምታስቸግረኝ ቆንጅት ናት። ቆንጅት ድምፅ ይሰማል። በጣም ነው የምትጮኸው። መቀመጫዋን ብዬ እንዲህ ስትል አንድ የእዚህ ጋር መተቻታል። መቀመጫዋን ብዬሽ ከእዛ ትእዛዝ ሁሉ አለው። ስንተኛ አልጋ ላይ ነው የሚተኙት? ድምፅ ከተሰማ ለምሳሌ ሶስት ነው ምገርፋችሁላችኋለሁ። እንዳልኳቸው እጃቸው ቀጥ ካለ ድምጻቸውን ካልሰማው ድንግልን ምልሽ ከሶስት ላይ ይቆማል፣ ሶስት ላይ ይቆማል። በሦስት ውስጥ ግን እጃቸውን ለመከላከል አንስተው እንደዚህ ካረጉ አንድ ይጨምራል። ድምፅ ከተሰማ ሌላ አንድ ይጨምራል። ከሶስት ወደ የታደጉ ወደ አምስት ያድጋሉ ማለት ነው። ስለዚህ ይሄን ስለሚያውቁ ዋጥ እዛችሁ ይችሏታል ያርጉ፣ ይጨርሷት። እና ሶስትም ይሁን አምስትም ይሁን ሰባትም ይሁን ከሰባት አልፌ አላቅም ሰባት እጃቸው እንትን ሲሉ ኃይለኛ ጥፋት ሲያጠፉን፣ ሰባት ሰባት። ከሶስትና ከአምስት በልጭ አላቅም። ከዛ ድምፃቸውን ሳንሰማ ስንወጣ ተቃፈን እያወራን እንሄዳለን። አባታቸው እንኳን አይሰማምኝ እንትን ሆኖ ማለት ነው። አልፈልግም መሰማት እንደዚህ ጮክ ብሎ። ይሄ በተለይ ጸብ ሰው እንዲሰማብኝ አልፈልግም። ስለዚህ በፊት ማልፈልጋቸው ነገሮች ልጆች ጋር ማድረስ አልፈልግም። አያጠፉ ማለለ በደንብ በደንብ ያጠፋሉ። አይቼ እንዳላየ ማልፋቸዋለን ሰምቼ እንዳልሰማ ማድረጋችኋለሁ። እንደገና ደግሞ የቀንድ ጊዜና የጆሮ ጊዜ የሚባል አለ። እንደ እድሜያቸው በሬን ቀንድ ሳያወጣ በፊት ነው። ጆሮን እየጎተተች ከዚኛው ክፍሉ ወደ ውጪ ከውጭም እየጎተተች ወደዚህ የምታደርጊው ቀንድ ማውጣቱን ያወቀ ሰዓት በሬ ወደ ጆሮ ሰሰነ ልጅ፣ አንቺ መውጋት ይመጣል። ስለዚህ አያያዝሽን ማሳመራ ልጅ ላይ እንደዛ ነው። ልጅ ላይ ምንም ማድረግ አለበት እድሜያቸው ላይ ማኔጀብል መሆን አሁን የሆነ ሰዓት 14 አመት የኔም እሱኩ እያለኝ እኮ ጉርምስ ጉርምስ የሚሉበት እኔ ብቻ ነኝ፣ ማቆምበት እኔ ነኝ። መልክ እኔን ብቻ አዳምጡኝ። የሆነ ነገር ሲል አቤት ብሎ እንደ እንደመቆጣት የሚያደርጉበት ሴቶች እድሜያቸው ሆርሞኗን የምታመጣት ናት። እሱ ወላጅ አንደርስታንድ ሊያደርጋቸው ይገባል። ጎረመስክ በአይነ ቁራኛ መታየት ጀመረ። እንደ ቀልድ ልትዩትች ይሆናል ግን ሞርትሪት ልናደርጋቸውና በምክር ምታንትን የምትባቸው ከአቅም በላይ ሲሆን ግን ያቺ ቅጣቷም ታስፈልጋል፣ ስርአት ባለው መልኩ። ስለዚህ አሁን መሰረዝ ብትይ እኔ እንደተገረፍኩት መገረፍ ልጆቼን መግረፍ አልፈልግም። ስርአት ባለው መልኩ ነው እየገረፍኩ ያለሁት። ስለዚህ ማለት ነው ምናልባት እኮ ደግሞ ለእኔ ልክ የሆነው ነገር ልጆች ደግሞ የሚሰሩ እዚህ ይኖራል። ኦፍኮርስ በሚቀጥለው ደግሞ ስኖ እንዲያረጋል ይሄድና፣ አዎ ግን መጽሐፉም ያዘናል። እንደውነት ልጆችን መስመር እንድናስይዝ የሚጠቅማቸው ይጣቀማቸው። ትልቁ ልጅ እኔ ላይ እንደውም ትንሽ ጨከንሽ፣ አሁን ትንንሾቹ ላይ ላላ አልሽ። የመጀመሪያ መማርም ብቻ ሳ እሱ ላይ ከሰራሽ ሌሎቹ ከታች አሉት እሱን እያዩ ይከተላሉ። ስለምት ሙሉ ኢነርጂሽን እሱ ላይ ትጨረሻለች። ከዛ የላይኛውን እያዩ ከታች አሉት ይከተላሉ ብለሽ ስለም መጨረሻ ላይ ግን እንዳለኝ ታውቂያለች። እኔ ልጆቼም በወልድ አንች ጋር ነው ማሳደግ ፈልገዋል ሲገባው አሁን የራሱን ባህሪ ሲያየው አሁን ያለው ማንነቱ ሰብእናውን ሲያየው ሲያዩ ያመሰግንሻል። እሱን ነው የምልሽ። በዛ ላይ ደግሞ መሰብሰብ ወዳለሁ፣ ግር ሲሉብኝ ወዳሉ፣ ሲንጫጩ ወዳሉ። ይሄ ጩኸት አይረብሸኝም፣ የልጆች የጩኸት አይረብሸኝም። ሙዚቃ ከፍቶ በላያ ላይ ቢዘሉ እንደዚህ እንደዚህ ቢሉ አይረብሸኝም። እንደው ኧረ ተው፣ እኔ አሁን ጸባችን ነው ምንድነው ታውቂያለሽ? ክበቡኝ ክበቡኝ ነው። እግዚአብሔር ይመስገን ተቡኝ አይደለም ደክሞኝ ወጥቼ በልጆች ጫጫታ እንዴት እንደምጨፍር እንዴት አንቺ እንደው ስልክ ይሄት ነው ያለው ባሳይ ሌሊት ከሌሊቱ 8 ሰዓት ላይ መብራት ጠፍቶ ማለት ነው ሙዚቃችን የልጆች እዛ እኔ መኝታ ክፍል ከሆንኩ ሰው ይረበሻል። የልጆቼ ክፍል እዚህኛው ግድግዳ ጋ ስለሆነ ወጣ ያለ አይደለም፣ ከኔ ብግር ከኔ መኝታ ቤት እኮ አጠገብ ነው። ግን ድምፅ አይረብሽም። ከጀርባም የተራራቀ ስለሆነ ማንም ሰው አይረብሽም። ሙዚቃችንን ከፍተን ጨዋታ እየተጫወትን ከሌቱ ስምንት ሰዓት ላይ አብራቸው ሲጨፍሩ የነበርኩት ቅጣት እየተቀጣጣ እናንተናቸው ናቸው ያጠፋችሁት፣ ሲዘሉ፣ ሲጫወቱ፣ ሲጨፍሩ አንቺ ነሽ ያጠፋሽው ሴቶች ለብቻ ወንዶች ለብቻ ብለን ጫጫት አይረብሸኝም፣ ማምሸት አይረብሸኝም። ጠዋት እኮ ተነስቼ እንደገና ስራ ይሄዳል። እንዴት እንደምወደው ክረምታቸውን እንዲናፍቁት እፈልጋለሁ። ከዛ ፍልሰታ ደግሞ ምናልባት ቲክታኬም ላይ እለቅቄዋለሁ። ማታ ማታማታ በጣም የምናፍቀው እና ማታ ምን አደርግ መሰለሽ የእህቶቼ ልጆች የጓደኞቼ ልጆች እኔ ጋር እንዲሰበሰቡ አደርጋለሁ ከዛ ሁሌ ማታ ማታ እኔ ጋር ሊያድሩ የሚመጡት አስራአምስቷን ቀን ጋ እንዲሆኑ ፈልጋለሁ። ልጆቹ ምስ ድም የስ ፍልሰሳደሳለች እናንትና ሊመጡ ነው እናንትና ሊመጡ ነው ይባል እና ማታ ማታ መጽሐፍ ቅዱስ እናነባለን። የልጆች ታሪኮች፣ የመጽሐፍ ቅዱስ ታሪክ ለልጆች እንዲመች ተደርጎ ማህበረ ቅዱሳንን በዚህ አጋጣሚ ከልብ ነው ማመሰግናቸው የተጻፈ ታሪክ አለ። ታሪክ አነብላችኋለሁ። እነሱ እንዲያነቡ እናደርጋለን። ጥያቄ እንጠያየቃለን። እንደገና ደግሞ ካርታ ደግሞ እንጫወታለን። እንድንሰበሰብ ይሄ እምንሰበሰብ እምንሰበሰብበት ነገር እኛ ወላጆች ካላሰበሰብን፣ እኛ ካልሰጠናቸው ኬት ያመጡታል። ከስልክ ተላቀቁ ከምላቸው ይልቅ ኑ ካርታ እንጫወት ብያቸው፣ ይሄ በዛ በዛው ልክ ቅጣት ሲቀጣ 15 16 ምናም ሲባል ሼር ችግር፣ ሼር ማድረገን በዛ ስለምዳቻለ ለእኔ አምስት ስጡኝ፣ አንተ ደሞ እኔ ነኝ አይውና፣ ለእኔም ሶስት ስጠኝ፣ ቅጣትን እናግዝ አይሹ ካርታው ቁማር ሳይሆን አንድ አድርጎ ሲያጫውተሽና የሆነ ሰው ሲቀጣ ሼር ማለት ችግር ሲደርስበት የሱን ችግር እኔ አብረን፣ ከዛ እኩልን ጨርስ ወደሚል ቀይሬዋለሁ። ካርታ ስንጫወት እንደዚህ እያደረኩኝ አብረን እንጫወታለን ምናምንና በፊት ማልፈልጋቸው አሁን ግን እኔ በምፈልገው እያደረኩ፣ በራስሽ መንገድ ቱርዱ ራሱ በየጊዜው በየራሱ ሼፕ አፕ እያደረገ ሄዳል። ፋሚሊን ብዬ ነው የማስበው። አብዴት ያደርጋለ። ሁሉም የራሱ አስተዳደግ እንትን አለው። አንዳንዱ ልጅ ለቀቅ አርጎ ማሳደግ ወይ ነፃ አርጎ ካንቺ ጋር እንደ ልብ እንዲያወራ አርጎ ማሳደግ ልክ ያለ ነው ብሎ የሚያስብ ፋሚሊ ያለ እንድችም አይነካማለው ያም ልክ አይነካማለች ልጅ ጋር ነው የሚያሳድግም አለ። ሁሉም የራሱ መንገድ አለው። ትልቁ ነገር ወጣ ወረዳም እኛ ልጆቻችን ትክክለኛ መስመር ላይ ይዞ ምን ፈልገው ቦታ ላይ ማድረስ ነው። አደራም የተሰጠን ነው ከፈጣሪ አምሮን ብላ አይደል ይሰጠን አደራችንን እንዳንበላ የተሰጠን አደራ በሀላፊነት መወጣት፣ ሀገራቸውን እንዲወዱ ማድረግ፣ በእምነታቸው እንዲበረቱ ማድረግ፣ ያመንሽበትን እምነት ልጆች የማስረጽ፣ መልካሙን መንገድ ማሳየት፣ እሳትና ውሃን እንዲለዩ ማድረግ። በቀይ ሰዓቱን ይሄን ብታረግ ትጎዳለህ፣ ይሄን ብታረግ ትጠቀማለህ። ስለዚህ የትኛው ይሻላል? እያሳየሻቸው ካሌሽ ከባድ ነው የሚሆነው። ዘመኑ እንደምታውቂው ልጆች እየጠፉ ብን ሆኗል። አሁን ትላንትና ሰሞኑ ብቻ ቦሌ አካባቢ ለመሄድ ሙከራ አድርጌ ነበር። በቃ ትውልዱ የት ነው ያለው? ምንድን ነው አምላክ? ወይ የእኛ ጥፋት የቱ ጋር ነው? በቃ ህጻን ምታያቸው 13 14 ሲያጨሱ ስታይ ምናልባት ወላጅ ይሄኔ ከጓደኞቻችን ጋር እንጫወት ብለው ሄደው ሊሆን ይችላል እነዛ ልጆች ሳያቸው ነፍሴ ስፍስፍ የኔት ልጅ እንደዚህ ያረግ ይሆን አምላኪ አደራዬን እንዳልበላ ጌታ ሆይ ጠብቀኝ እያልኩ ለራሴ እፈራለሁ ትግልዶ ያስፈራሻል የሰጠናቸው ነገር የተሳሳተ ነገር ይመስለኛል እራሴ ጥፋተኛ አድርጋለሁ ምናምንና ይህ ትውልድ እንዳይበላሽ እኛ ልጆቻችን ላይ ምን ሰርተናል? ስልክ ሰተሽ ብር ሰተሽ ከተውሹ፣ ልጅሽን ስልክ ያሳድግልሻል። ስልኩ ላይ ምን እንዳለ ስልኩ ላይ ምን እንዳለ ሁላችን አናቅም። አንቺ ልጄን አሳደግኩት ያለሽ ስልክ ያሳድግልሻል። መጨረሻ ላይ የስልክ አውትፑት ነው ልጅሽን የምታውቂው። ስልክ ላይ እያየው ምናልባት ማጨስ እንትኑ ዝጋ ብሎ ከተማ ከተማ መሆን ያ የሰጠነው አይደለም። ስለዚህ ዛሬ የምናገኘው ገንዘብ ዛሬ የምናገኘው ሀብት ልጃችን ላይ ካላፈሰስ ነው እሱ ቀርቶብን ልጃችን ይሻላል፣ የልጅ ሀብት ይበልጣል ካላሽ በስተቀር ከባድ ነው። የእውነት ምልሽ በጣም ከባድ ነው። እንግዲህ ያው ከስንት ጊዜ በኋላ ወደ ቲያትር የገባት ከአስር ዓመት በኋላ ስቴጅ ላይ መጣ ጀመር አመት ምን ትያትሩ ተመልካች ያው የሞሩ ፍቅር አለፍ ሚሮ ላይ ሄድኩኝ። ኖ ሞር የሚል ቲያትር አለ አለም ሲኒማ በድርብ ወርቅ ፋንታ ነው። እንደውም የገባት በአንድ ሳምንት ነው አጥንቺ የገባት ኖ ሞር የሚለውን እሱን እየደረጉ ወርቀ ነው ቆንጆ ቲያትራል። ኖ ሞር የሚል አለም ሲኔማ ነው። ደጋግ ሴጣኖች ደጋግ ሰይጣኖች አሁን ከአስር ዓመት በኋላ እንደ አዲስ እየደረሰ ስራይ ነው እሱ ላይ እሰራለሁ። ከአስር ዓመት በኋላ ነው እንደ አዲስ የመጣሁት። አስር ዓመት ሙሉ ከሙያ መራቅ ማለት የተሰጠኝ ስላሴ አምኖ የሰጡኝ ልጆች አሉ። ራሴ ነኝ ሹፌር ራሴ ያደርሳለሁ፣ ከዛ ራሴ መልሳለሁ። ጠዋትም እኔ ነኝ የማደርሰው ከሰዓት በኋላ ብሬክ። ስለዚህ ጠዋት እስከ ሁለት ሰዓት ተኩልና እስከ ሶስት ሰዓት ስራ መስራት አልችልም ማለት ነው። ከሶስት ሰዓት በኋላ ከዛ እስከ ሰዓት በኋላ ስምንት ተኩል ይወጣሉ። ያቺ ሰዓት ናት ብዬ ስል በዛ ሰዓት ደግሞ የምታስብበት አይደለም። ስለዚህ ሰው አይ መቻት እያለ ሰውም ከስራ አስወጣኝ በራሴም እንዳልገባ የራስሽ ላይ መስራት ያለብሽ ነገሮች አሉ። ስለዚህ አይቆጨኝም። በቃ ልጆቼም ቢያንስ አሁን ድረስ እንደዚህ እንደዚህ እያልሽ አብረሽ እንድትኖሪ ማድረግ በራሱ ቀላል ነገር አይደለም እና ለልጆች ገንዘብ ብቻ ሳይሆን ኢንቨስት ማድረግ ያለብን ጊዜያችንንም ኢንቨስት ማድረግ አለብን ብዬ አስባለሁ። ከመለጠ መለጠ ነው፣ ከተጣመመ ተጣመመ እንደ ቤት ስትራክቸር ማለት አንድ ቤት ስትራክቸር ስትራክቸሩ ከስር ጀምሮ መሰረቱ ካልተስተካከለ በስተቀር ፈራሽ ነው የሚሆነው። ከዛ አንጻር ነው የሚጠጪው? እስቲ ቡና ሽጣ ድግዳችሌ ነው። አይ ቀዘቀዘ። ካሽ እሱን አልጠጣም። ቡና ማታ ማታ አልጠጣም፣ ቀደሁት እንጂ ለማንኛውም የአዲስ ዓመት ቁም ነገር ግን ትልቅ ፕሮግራም ትልቅ እንትን እንዲሆን ፈልጌ ነው። ቤተሰብ ስለ ልጆች ነው የፈለኩት። ትልቁ ነገር ደግሞ አዲስ ዓመት ላይ ትልቁ ኢንቨስትመንታችን ልጆቻችን ስለሆነ ለዛ እንድናወራ የፈለኩትና በጣም ደስ ብሎኛል። በጣም ነው ማመሰግነው። መተሽ እዚህ ስለተጫወትን ተጫወተን የህይወት ታሪክ የህይወት ያለሽ ያለፍሽውን ታሪክ ስለ አጫወተሽ በጣም ደስ ይለኛል። ቀን ሙሉ አብረን ነው ያልነው፣ ሙሉ ቀን አብረን ነው ያልነው። በጣም ደክሞናል፣ እኔም ደክሞኛል። ፕሮግራማችን እንግዲህ በዚያ በቃል ብዬ ነው የማስበው። ምናልባት የምትይው ነገር ካለ እንኳን አደረሳችሁ ማለት ይችላል። እንኳን አደረሳችሁ። እንግዲህ ቀሪው ዘመን አዲሱ ዓመት የሰላም የፍቅር የመተሳሰብ አንቺ ትብሽ አንተ ትብስ የምንባባልበት ዘመን ያድርግልን። እስቲ ሀገራችንን በቃሽ ይበልልን፣ ወንድም ወንድሙን መግደሉን ይብቃሽ ይበልልን። ደም መፋሰስ ይቁምልን፣ ፍቅር የሚፈስበት ሀገር ያድርግልን። ሀገራችን ሰፊናት፣ እልፍ አለን፣ ያለን ብዙ ነው። የጠበበው አስተሳሰባችን ነው። አስተሳሰባችን የኢትዮጵያ አምላክ ያስፋልን እና አንቺ ትብሽ አንተ ትብስ ተባብልን፣ ሁላችን በፍቅር አንድ ላይ እንድንኖር ይቺ ሰፊ ሀገራችንን በፍቅር እንድንቋደሳት ያድርግልን። መልካም በዓል ይሁንላችሁ። መጨረሻ ላይ የትዕግስት ግርማ አዲሱ ዩቲባንም ይሄኛውንም ዩቲቤንም ሰብስክራይብ አድርጉ። የገኔንም አዲስ ቤተሰቦች ሆናችሁ ሰብስክራይብ አድርጉ። አዳዲስ ቆንጆ ቆንጆ ስራዎችን እናቀርብላችኋለን። መልካም በዓል በጣም ትልቅ ነገር ነው። መልካም በዓል ብያለው። እኔም እንደ እግዚአብሔር ፈቃድ በአዲሱ ዓመት በፖድካስት አብረን ልንመጣ እንችላለን እያሰብኩ ስለሆነ በምን መልክ እንመጣለን የሚለው ነገር በደንብ አውርተንበት እንመጣለን። ቲጂ በጣም ነው የምወድሽ። በጣም ነው ማካበሽ። ደስ ነው ያለኝ። አልመቻች ብሎም በየጊዜው ሰው እንደሚፈልገው አልቻልንም ፕሮግራም መስራት በብዙ ኤክስተርናል ኤንቫይሮንመንት ምክንያት ግን ብንጠፋም ብንጠፋም እንመጣለን። እንጠፋ የጠፋች የጠፋች ጋር ብንቆይም አለን እየቆየንም እንገናኛለን። እናንተ ጋር ባንመጣም ደግሞ ደግሞ እንገናኛለን። እንደ ቤተሰብ በደንብ ነው የምንገናኘው። እና የዛሬ ፕሮግራማችን ይሄን ይመስል ነበር ተመልካቾቻችን። የነበር ነው ኤ ላውንጅ ኤንድ ሬስቶራንት ነው የምንገኘው። ወሎ ሰፈር ኢንሳ ፊት ለፊት ላይ ነው የሚገኘው። ጎራ ብላችሁ የተለያዩ ሰርቪሶችን ማግኘት ትችላላችሁ። ትፈልጋለሁ መልካም አዲስ ዓመት ዓመት የመጪው ዓመት የ2018 የሰላም የፍቅር የአንድነት እንዲሆን ልንመኛለሁኝ። የዛሬን ጨርሻለሁ። ሰላም ለእናንተ።